የእውነት የእውነት በውስጥ የተጻፈልኝ መልእክት እጅግ ልብ ይነካል። የማዳም ቅመም ነኝ ያለች አንዲት ግለሰብ በዋትሳፕ የጻፈችልኝ ነገር ከዛም በመቀጠል ያወራችኝ ነገር ምን ያህል ከባድ እንደሆነ ተረድችዋለሁ። በዚህ ያህል ደረጃ ለብሩክና ሀይሚ ተጨንቆ እንግዲህ ከመጨነቅም አልፎ ራስ ጤና ላይ እንደዚህ እስከመደረስ መደረሱ የእውነት በጣም ነው ያሳዘነኝ። እችታችን የሆነችውን በዝርዝር ብነግራችሁ በጣም ነው የምታዝኑት። ባካችሁ ለብሩክና ሀይሚ ለቤተሰቦቻቸው ንገሩልን እነሱን እንዲያስማሙ አርጉልን። እኔ ያለሁበት ነገር በተለይ በጣም ከባድ ነው ብላ በዝርዝር ነግራኛለች። እባካችሁ ይሄንን መረጃ ደግሞ የነ ብሩክ የነ ሀይሚ ቤተሰቦች የምትሰሙ ከሆነ ስለዚህ ችታችን ታሪክ ከነገርኳችሁ በኋላ ቢያንስ ጉዳዩ ላይ ጣልቃ ገብታችሁ ጉዳዩንም እንደ ራሳችሁ ጉዳይ ክብደት በመስጠት እነዚህን ሁለቱን ልጆች እንድታስማሙ ነው በቃ የምጠይቀው። ሌላ ምንም የምጠይቀው ነገር የለም። ሙሉን በዝርዝር አስደምጣችኋለሁ። ለእንግዲህ ለጋሽዬ ባካችሁ መልዕክት አድርሱልኝ ብላም እንግዲህ ሀይት እህታችን ስለተናገረችው ወሳኝ ነገርም በዝርዝር አስረዳችኋለሁ። ያለችበት ነገር የእውነት በጣም ያሳዝናል። እኛም እንዲሆናል ብለን አልጠበቅንም። ሁሉንም እናስደምጣችኋለን። በሰው ጭንቀት በዚህ ያህል ደረጃ ተጨንቃችሁ እናንተ እስከመታመም የምትደርሱ ቅን የገሬ የዋ ገሬ ልጆች የእነ ብሩክ እና ሀይሚ ተከታዮች ረ ሰላማችሁ ይብዛ፣ ምንም ክፉ አይንካችሁ። እኔ ማለት የምፈልገው ይህን ነው። እንደዚህ አይነት ኦዲየንስ የትም አይገኝም። ለእኔም እንደው ቤተሰብ እንድትሆኑ በአክብሮት ሰብስክራይብ አድርጉኝ ብዬ ጠይቃለሁኝ። ሰብስክራይብ አድርጉኝ ቀጥታ የመረጃዎቹ ነው ማልፈው። እንግዲህ በዋትሳፕ የተለያዩ መሴጆች ይላካሉ። ኮሜንት ላይ ራሱ በምሰራው ቪዲዮ መመልከት ትችላላችሁ። እባካችሁ ቤተሰቦቿን አናግሩ ባካችሁ፣ የብሩክንም ቤተሰቦች ለምኑ እንዲያስማሟቸው አርጉ። እኛ በስደት የእውነት ከፍቶናል እያሉ ብዙ ሰው ኮሜንት ያደርጋል። የአሁኑ ግን የእውነት ተለይቶብኛል። እንግዲህ አንዲት እህታችን ከአረብ አገር ነው መልክቱን ያስተላለፈችልኝ። እኔ እነዚህ ልጆች በፊት ጀምሮ እከታተላቸው ነበር አለችኝ። እንደ ማንም ሰው ነው እንደ ቀልድ ማየት የጀመርኩት በሚለቁት ነገር ደስ ይለኝ ነበር። በእርግጥ ብሩክና ሀይሚ አንድ ላይ ከመሆናቸው በፊት ሀይሚ ከወንድሟ ካብርሽ ጋር ሆና ቪዲዮ ስትሰራ ከቡታጅራ ጀምሮ ነበር የምከታተላት። ከዛም በመቀጠል አዲስ አበባ ስትገባ ሀይሚዬ እንግዲህ ከብሩክ ጋር ሆና በምትሰራው ቪዲዮ በጣም እከታተላታለሁ። በፊትም በምትሰራው ቪዲዮ በጣም አያታለሁ ነው ያለችኝ። ታዲያ እነሱ ሲጣሉ እቺ ልጅ ያለችኝ በጣም ያሳዘነኝ ነገር ኢትዮጵያ መደወል፣ እናቴ ቤተሰቦቼ ጋር መደወል እያስጠላኝ መጣ። ምን አይነት ነገር እንደሆነ የእውነት በጣም ግራ ያጋባል። በዚህ ያህል ደረጃ እኔ ኦዲየንስ ለእነዚህ ልጆች ተጨንቆ እንግዲህ ለቤተሰብ መደወል ራሱ እስኪደብራቸው መድረስ ማለት በጣም ከባድ ነው። ይቺ ልጅ እንግዲህ ያለች ምንድን ነው፣ እሱ ብቻ አይደለም ተጽዕኖ ያመጣብኝ ስራ ስታዘዝ ቅልል ብሎኝ የምሰራው እነ ብሩክና ሀይሚ ጥሩ ሆነው ሳያቸው ነው። የተጣሉ ሰሞን ተኮራርፎ የነበሩ ሰሞን ትእዛዝ እንኳን ሲነገረኝ ደስ ብሎኝ አልሰራም፣ ፊቴ ላይ እስኪነበብ ድረስ። ከማዳም ጋር ጥሩ ግንኙነት ነበረን። አሁን አሁን ግን ማዳሚ ሁሉ ጭቅጭቅ ሆነ፣ ስታዘኝ መነጫነጫ መጣሁኝ። እንዲህ ግልጽ ያለ ነገር እንደሌላው ሰው ምግብም ቢያለኝ ሆስፒታል ሄድኩኝ ባልልህም የእውነት ግን ሙዴ እየተረበሸ መጣ። በጣም አፌክት አድርጎኛል። ያለኝን ስራ ራሱ ኢፌክቲቭ ይሄ ውጤታማ ሆኜ እንኳን እንዳልሰራ የእነ ብሩክና ሀይሚ ጉዳይ በጣም እንትን ብሎኛል። በየቀኑ በሚለቀቁ ቪዲዮ ከዛሬ ነገ ይታረቃሉ እያልኩ በጉጉት እጠብቃለሁ። ግን እነሱ ምንም ሊስማሙ አልቻሉም። እኔ ብቻ ባጭሩ ያለሁበት ነገር በጣም ተረብሿል፣ አይምሮዬም ታውቋል፣ ብላ ነው እህታችን የተናገረችው። እና ያው ደጋግማ ያለች ምንድነው እኔ እንደ ሌሎች እንደዚህ የውሸት ራሱ ሆኖ ታመሙ፣ ሆስፒታል ገቡ እንደሚባለው እንደዛም ሆኜ መሳቂያ ባልሆንም አይምሮዬ ግን ጤና ላይ አይደለም። በቃ ማስበው ስለነሱ ነው። የምታዘዘውንም ስራ በስርዓት አልሰራም የሆነ ነገር ሲሉኝም በቃ እኔ ውስጤ እንዲሁ ክፍት ክፍት ስለሚለኝ ወዲያው ነው በቃ ስሜታ ሆኜ የማይገቡ መልሶችን ለአሰሪዎቼ ራሱ የምሰጠው። የእውነት በጣም ውስጤ ጥሩ እንዳይሆን አድርጎታል። እንዲሁም እኔ በቃ ቆርጬ ላያቸውን ብዬ እነሳና አያስችለኝም። ልክ በሰዓታቸው ሲለቁ አንዳቸው ቤት ገባና ተስፋ አደርጋለሁ እንደው ተታርቀው ይሆን ብዬ ለማየት ገባለው ጭራሽ እየባሰብኝ መጣ ነው ያለችኝ። እና ለምንድን ነው እናንተ እንደዚህ በእነሱም የምትሰሩ ዩቱበሮች ለምንድን ነው በጣም ከፍ ያለ ድምፅ አሰምታችሁ ቤተሰብ እንዲገባበት የማታረጉት እነሱ ስለራሳቸው ፍቅር ካልተጨነቁ ስለ እኛ ለኦዲየንስ ለምን አይጨነቁም ብላ ነው እችታችን እንግዲህ በምሬት ሆና የተናገረችው። የእውነት ለመናገር እንደዚህ አይነት ኬዝ እንዳለ በተለያዩ ሚዲያዎች ላይ እየሰማን ነው። ኦዲየንስም እንደዚህ እያላት እንደሆነ ሀይሚን በአንደበቷ ገልጻ ተናግራለች። ግን እኛ እንግዲህ ሰውን በግድ አንድ ላይ ሁኑ፣ በግድ ተጣበቁ ማለት አይቻልም። ሁሉም እግዚአብሔር በፈቀደው ሰዓት ነው የሚሆነው። ይህንን ደግሞ እንግዲህ ልትረዱ ይገባል። በተለይ በአረብ ሀገር ያላችሁ እህቶቼ ይህንን ነገር ልትረዱ ይገባል። ብሩክና ሀይሚ መጣላታቸው መዋደዳቸው መጀመሪያ እነሱ ነው ሊያስጨንቅ የሚገባው። ከዛ በላይ የሆናችሁ እናንተ በዚህን ያህል ደረጃ መጨነቅ የእውነት ከባድ ነው እና እቼታችን መልእክትም እባካችሁ ቤተሰብ ይግባ ካልሆነ ነው ስትለኝ የነበረው። እና እባካችሁ የብሩኬ ወንድሞች ይገባናል፣ ደጋግማችሁ ቪዲዮ እየሰራችሁ ነው፣ ከቡታጅራ ሆናችሁ መልእክት እያደረሳችሁ ነው። ወደ አዲስ አበባ እንደምትመጡም በየጊዜው እየዛታችሁ ነው። ካልሆነ ቆርጣችሁ አዲስ አበባ ነው እና ጉዳዩን አስማሙ። በዚህ በኩል ደግሞ ጋሽዬም ይገባናል። በአብርሽና ሩታ ጉዳይ አምሯቸው ተበጥብጧል። ከሚኖሩበት ቡታጅራ ድረስ ይስማማሉ ይታረቃሉ ብለው እና አብርሽን ለማስማማት እዚህ ድረስ መጥተዋል። የሁሉ ሳይሳካም ተመልሰው ሄደዋል። ይገባናል እንግዲህ የሀይሚም ጉዳይ ደግሞ ትኩረት ሊሰጠው የሚገባ እንደሆነ እንግዲህ የብሩክና ሀይሚ የሁለቱ ብቻ ሳይሆን የአድናቂዎቻቸው ሁሉ ከባድ ጭንቀት ውስጥ መግባቱ ቤተሰቦቻቸውም ሊያውቁ ይገባልን ነው ዛሬ የመጣሁት እና እንደው ይሄን መልእክት ጋሽዬም በሰው በሰው በቪዲዮም በሰፈሮት ሰውም የሚሰሙ ከሆነ ኦዲየንስ እንዳይጨነቅ፣ በቃ ይህንን ነገር የሆነ ነገር እልባት እንዲያደርጉ ነው የምንፈልገው። ደጋግማ ሀይሚ ትናገራለች። እኔ በአባቴ በቤተሰቤ ቀልድ አላቅም ነው የምትለው። ከብሩኬ ጋር እንኳን ተጣልታ እኔ ብዙ ሰው ሲሰድባት ብዙ ሰው የሆነ ነገር ሲያደርጋት እኔ በቃ ሰው ወደደኝ ጠላኝ ብዬ የምጨነቅ ሰው አይደለም። ፈጣሪ እግዚአብሔር ይውደደኝ እሱን የማያስቀይም ነገር አላደርግ። ከዛ ውጪ ደግሞ ቤተሰቦቼ እናት አባቴ ወንድሞቼ ዘኑብኝ እንጂ ስለ ሌላው አያስጨንቀኝም፣ ብላ ነው በምሬቱ ጊዜ ሁላ ስትናገር የነበረው። ስለዚህ ይህ የሚያሳየው ቤተሰቦቿ የሚሏትን ነገር እንደምትሰማ፣ አባቷን እንደምታከብር፣ ብዙ ሰው ጠልቷት እንኳን በቃ ከፈጣሪ ቀጥሎ ቦታ ያላት ለአባቷ እንደሆነ ሀይሚ ባንደበቷ ነግራናለን። ስለዚህ ጋሽዬ፣ እባኮት ይህን መልእክት እንደው ይሰማሉ ብለን እናስባለን። ለእነሱ ብቻ አይደለም ከእንግዲህ መጨነቅ ያለ ቦት ኦዲየንስ የእውነት በጣም ተጨንቋል። በዚህ ያህል ደረጃ እንግዲህ ሙድ እስኪጠፋ እህቶቻችን ከሆኑ በጣም ከባድ ነበር ነው። እኔ እንደዚህ አይነት ስሜት እረዳለሁ። አስቡት፣ የሆነ ደስተኛ ሆናችሁ የምትሰሩት ስራና እህታችን እንዳለችን በውስጥ ስትከፉ የምትሰሩት ስራ እኩል አይደለም። የሆነ ነገር እያሰባችሁ ስትሰሩ ስራው በደንብ አይሰራላችሁም፣ የሆነም ሰው ሲያዛችሁ ያነጫንጫችኋል። ይሄ እኔም ህይወት ላይ ሁላችንም ህይወት ላይ ያጋጥመናል በተለያየ ነገር። እንዲሁም ደግሞ ደስ ብሏችሁ የሆነ ደስ የሚያሳይ ነገር አይታችሁ ደግሞ ስራ ስትታዘዙ ደስ ብሏችሁ ትሰራላችሁ። ያንንም ሰው በአክብሮት ሳታመነጫጨቁት እንዲሁም በጥሩ ፍቅር ትሰራላችሁ። ያ ካልሆነ ግን በመጥፎው ነገር ሆነን የምንሰራው ነገር ልክ ነው። ልጅቷ ያለችውን እቀበላለሁ። መጥፎ ነገር ሆናችሁ እየደበራችሁ የምትሰሩት ነገር ከሰውም እንደሚያጣላ እኔ እንረዳዋለሁ። ሁላችንም ላይ እንደዚህ አይነት ነገር ያጋጥማል። ስለዚህ ለእህታችን እኔ ሁለት ነገር ነው ማለት የምንፈልገው። ደጋግመን እኛ አሁንም በብሩክም ቤተሰቦች፣ ወንድሞቹን እንዲሁም በሀይሚን በኩል ደግሞ አባቷ ጋሽዬንም ጨቀጭቀናል። ከዚህ በኋላ እንጨቀጭቃለን። ስልክ ጥሪ እነሱንም እንዳሰለቻቸው ደጋግመው ነግረውናል። ግን ይሄ ጉዳይ ደግሞ የእውነት በኦዲየንስ ዙሪያ ራሱ እየከበደ እንደመጣ እና ኦዲየንስም የእውነት ከልብ እንደተጨነቀ እኛ በድጋሚ መናገር እንፈልጋለን ማለት ነው። ይህንኑ ግልጽ አድርገን ለእነሱም እናስረዳለን። እስከዛው ግን እባካችሁ እህት ወንድሞቼ፣ የእነሱ በተለይ በጣም ከባድ አድናቂ የምትባሉ ያለውን ነገር ተረጋግታችሁ ለማሰብ ሞክሩ። እነዚህ ልጆች ተለያይተው የሚለያዩ አይደሉም። ጊዜ ይፈጃል እንጂ መታረቃቸው አይቀርም። ፈጣሪ ያገናኛቸው። የተገናኙትም እዚህ በአንድ ወር በሁለት ወር ቆይታ አይደለም። ከቡታጅራ ጀምሮ ከቤተሰብ ትውውቅ ጀምሮ በቤተሰብም የሚተዋወቁ ልጆች ናቸው። ስለዚህ ያን ያህል የከፋ ነገር አይመጣም። እባካችሁ እህቶቼ በእንደዚህ አይነት ነገር አትጨነቁ። ጊዜያችሁንም በእንደዚህ አይነት ጉዳይ እየተጨነቃችሁ አጓጉል ነገር ውስጥ እየገባችሁ ከሌላም ሰው ጋር አትጣሉ። ቤተሰብ እስካለ መደወል ድረስም አትድረሱ ማለት ነው የምፈልገው። በእርግጠኝነት እስከሚቀጥሉት ሳምንታት ውስጥ እነዚህ ልጆች ይታረቃሉ። እነሱ ግን ያው መታረቃቸው ለማይቀር ነገር እናንተ እዚህ ጋር ከሰው እየተጣላችሁ ያላችሁበትን ነገር መጥፎ ነገር ውስጥ እንዳታረጉ፣ የእውነት ከልብ ነው የምመክራችሁ። ባላችሁበት ሀገር ደግሞ ለነሱ ጥሩ ነገር እንደተመኛችሁ ተለያዩ ብላችሁ የእውነት እንደተጨነቃችሁ፣ ፈጣሪ አምላክም በምትጨነቁበት ነገር ሁሉ ቅልል የሚያደርግ ነገር እንዲሰጣችሁ የእውነት ከልቤን የተመኘሁት። ይሄ ንጹሕ የሆነ ኦዲየንስ ነው በእናንተ ውስጥ የተመለከትኩት። ስለዚህ ፈጣሪ አምላክ ጥሩን ነገር እንዲያጋጥማችሁ፣ ጥሩ ነገር በቀጣይ ሳምንት እንድታዩ ከእውነት የልብ ተመኘሁኝ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።